ለሊት አስር ሰዓት ነው ቀኗ የሚጀምረው። የቤት ውስጥ ኃላፊነትን ያለማንም አጋዥነት ትወጣለች። በቀኑ ሏም ድካምን የሚያስተናግድ ስራ ላይ ብትጠመድም ነቅቶ ለመነሳት ግን ትጉ ነች። ጠዋት በጠዋት በለሊት ሲሆን አስር ጉዳይ ከቤት ወጣሉ ይመጣበት ከዛ በኋላ ሁለት ሰዓት ሲሆን ደሞ እዚህ ስራ መጣለሁ ማታ ደግሞ ገባለሁ። እንደዛ ሰራ አለ ወጣ። በቴክኒክና ሙያ የሰለጠነችው ሸዋ ያለሙ ወደ አዳማ ግብርና ማሽነሪ ማምረቻ ኢንዱስትሪ ስትቀላቀል መሬት የያዘ እውቀት ባለቤትም አልነበረችም። ዛሬ ሴትነቷ ሳይበግራት ማሽኖችን ትገጣጠማለች። ትምህርት ተማርኩ ቴክኒክና ሙያ ከዛ መጣሁ እዚህ ተቀጥሬ በ2006 ገባ። ከዛ በኋላ እስካሁን እየሰራሁ በጉልበቴ ያው ከጉልበቴ በላይ የሆነ የሆነ እንትን አለ፣ ክሬም አለ። ወንዶችም እያገዙኝ በቃ እንደዛ ነው የምንሰራ። ድሮ እንትን የለም እውቀት የለኝም፣ ገጥሚ አላቅም ለምሳሌ ማረሻ ወሽከሻ ገጥሚ አላቅም። እዚህ ከመጣ በኋላ እውቀት አገኘሁት። እንደርሷ ሁሉ በተቋሙ የሚያገለግሉ ባለሙያዎች ከመሰረታዊ የቴክኒክና ሙያ ስልጠና ባሻገር ልምድንና የዘርፉን እውቀት አካብተዋል። ኢንጂነሪንግ ግሩፑ ጉዳዩ አድርጎ በሚሰራባቸው የግብርና ማሽነሪዎች የበለጠ እንዲተዋወቁም እድል ፈጥሯል። እንደገባ ነው የውሃ ፓምፕ አሴምብሊንግ እና ለሜንቴናንስ ላይ ነበረ ስንሰራ የነበረው። በሂደት ደግሞ ወደ ትራክተር ጥገና ከዛን ደግሞ አጠቃላይ የውሃ የኢንዱስትሪ ሜንቴናንስ ላይ ነው የሚገኘው። ያው በቴክኒክ እና ሙያ ውስጥ ከሌቭል ዋን ጀምረን ተምረን ያለፍነው፣ ተጨማሪ ቆት ደግሞ በዲግሪ ትምህርታችንን አሳድገና ያ ማለት እውቀትሽን በየጊዜው እያሳደግን እያሳደግን ያለነው ማለት ነው። ያው ማረሻ መከስከሻ የወኪንግ የእንትን የትራክተር ማረሻዎች መከስከሻዎችን ሁሉ መገጣጠም ለ ለባለመቶ ምን ምን አይነት ያስፈልጋል የሚለውን ሁሉ እውቀት አግኝቻለሁ። እዚህ ከገባ በመካኒክ በጣም ደስ ይለኛል። በቃ በመስራቴ ደስ ነው የሚለኝ አይከብደኝም? ለምን አይምሮዬን ስላሳመንኩ በጣም ደስ ይለኛል፣ ውስጤ ስለሚፈልገው ማለት ነው። ሌላ ፊልድ እንኳን ቢባል በቃ ይሄ ነው ደስ የሚለኝ ከከፍተኛ የትምህርት ተቋም ተመርቆ ሲወጣ እጁን በስራ ያዳበረበት ቤት ነው። በአስር ዓመት እድሜ ውስጥም የተለያዩ የሙያ አይነቶች ላይ የስራ ስልጠና አድርጓል። ዛሬ በራስ መተማመን አጎልብቶ በዘርፉ ብሰማራ ከውጤት አልጎድልም የሚል አቅም ላይ አድርሶታል። በግቢው ካነጋገርናቸው መካከል ነው። የምርምር ዲዛይን እና ልማት ኃላፊ አህመድ ሁሴን፣ በስራም የተለያዩ ክፍሎችን ታች ከማድረግ አንጻር ሙሉ የተሟላ ቴክኒካል፣ የተሟላ የሰልፍ ኮንፊደንስ እንትኖችን ሙሉ አግኝቼበታለሁ ቴክኒካሊ የትራክተር ምርት መጀመር አምራታት፣ እንደውም አሁን ወደ ፓርት ማኒፋክቸሪንግ እያሰብኩ ያለሁት ለምን ያለውበት ክፍልም እንደዛ እንዲያስብ ስለሚያስገድድኝ የምርምር ክፍል ነው። ተቋሙ መምራት ያለበት ማኒፋክቸሪንግ መስሪያ ቤቶች ላይ ከገባ አንጻር በማርኬቲንግ ይመራል። በቴክኖሎጂ አንጻር ደግሞ በምርምር ልማት ክፍል ይመራል። ስለዚህ በቴክኖሎጂ ስር ቀጥሳ ስለሚመለከተኝ እስከዛ ድረስ ማሰብ ደረጃ አድርሻለሁ። በኢንጂነሪንግ ግሩፑ በአውቶሞቲቭ ኢንጂነሪንግ ዘርፍ ላይ ያተኮረ ስራ ይከወናል። በዚህም አራት መቶ በላይ ሰራተኞች ሙያዊ አገልጋሎት እየሰጡም አሉ። በተለይም በትራክተር እና በፓምፕ ኢንዱስትሪው በርካታ ባለሙያዎችን ማፍራት ተችሏል። የበለጠ የሰው ኃይልን ለማብቃትም ኢንዱስትሪዎችን የመጨመር ስራዎች እየተሰሩ ነው።